አክብሮታዊ ሰላምታችን በእያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ። ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማኝ ተመልካቾቻችን፣ ለእለቱ የያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያ ማንኳር መረጃዎቹን የፋኖ ኃይሎች አንድነታቸውን ለማወጅ ከጫፍ የሚያደርሳቸውን ስብሰባ መቀመጣቸው ተሰማ። ዘመነ ካሴና መሪ ወዳጆ ዳጆ ስብሰባውን እየመሩት መሆኑን ፋኖ የዜና ምንጮች ዘግበዋል። እስክንድር ነጋ ከመሰረተው የአማራ ፋኖ ህዝባዊ ድርጅት በተለየ መልኩ አራቱ የፋኖ አደረጃጀቶች አንድ ለመሆን ስብሰባ መቀመጣቸው ነው የታወቀው። ቀዳሚ መረጃችን ነው። በአማራ ክልል በአገዛዙ ሰራዊትና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች በካምፕና ወታደራዊ ማሰልጠኛ ተቋማት ላይ ጥቃት ማድረሳቸውን፣ ስብሰባ እንዳይካሄድ ማድረጋቸውን፣ ወታደራዊ ተሽከርካሪ ማውደማቸውን ይገልጻሉ። አገዛዙ በበኩሉ በጎጃምና በጎንደር ከ95 በላይ የፋኖ አባላትና አመራሮችን ገደልኩ ብሏል። ሌላኛው መረጃችን ነው። ኢትዮጵያ በቀኝ ግዛት ያልተገዛች ሀገር ብትሆንም በአንደኛው ክፍለ ዘመን የኢኮኖሚ ቀኝ ግዛት ላይ ልትወድቅ ነው ሲሉ የተለያዩ ዓለም አቀፍ የዜና አውታሮች ዘግበዋል። የአብይ አህመድ መንግስት የውጭ ዜጎችን የይዞታ ባለቤት የሚያደርግ ረቂቅ አዋጅ በሚኒስትሮቹ አጽድቋል። የምስራቅ አፍሪካን ጉዳይ አጀንዳ የሚያደርጉ የመገናኛ አውታሮች ይህን አዋጅ ቀኝ ግዛት ሲሉ ገልጸውታል። በዜናችን አካተነዋል። ሩዋንዳ አሜሪካ የምታባርራቸውን ጥገኝነት ጥያቄዎች ለመቀበል ከፕሬዚዳንት ትራምፕ አስተዳደር ጋር ንግግር መጀመሯን አረጋግጣለች ሌላኛው መረጃችን ነው ውድና የተከበራችሁ አድማጅ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ያሸጋግራለሁ ሰነቆይታ አንድነታቸውን ለማወጅ ከጫፍ የሚያደርሳቸውን ስብሰባ መቀመጣቸው ተሰማ። ዘመነ ካሴና መሪ ወዳጆ ስብሰባውን እየመሩ መሆኑን ይፋኖ የዜና ምንጮች ይዘግበዋል። አቶ እስክንድር ነጋ ከመሰረተው የአማራ ፋኖ ሕዝባዊ ድርጅት በተለየ መልኩ አራቱ የፋኖ አደረጃጀቶች አንድ ለመሆን ስብሰባ መቀመጣቸው ነው የታወቀው አማራ ፋኖ በጎጃም የአማራ ፋኖ በወሎ፣ ቤተ አማራ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ በሚል የሚጠሩ እነዚህ አራት አደረጃጀቶች ናቸው አንድ ለመሆን ስብሰባ የተቀመጡት። ለፋኖ ኃይሎች ቅርበት ያላቸው የመረጃ ምንጮች አራቱ ድርጅቶች ስብሰባ መቀመጣቸውን የሚገልጽ መረጃ ያሰራጩ ሲሆን በቀጣይ ሁለት ቀናትም አንድነታቸውን ይፋ እንደሚያደርጉ ዘግበዋል። ካን ኢንቴሊጀንስ የተባለው ድረገጽ ከዚህ በፊት እንደዘገበው አራቱ አደረጃጀቶች አንድ ለመሆን ዝግጅት መጨረሳቸውን ገልጾ አስራ ሰባት አባላት ያሉት የማዕከላዊ ኮሚቴ እንደሚያዋቅር ዘግቧል። ዘገባው በወቅቱ ከአራቱ አደረጃጀቶች አራት አራት አመራሮችና ጀኔራል ተፈራ ማሞን የማዕከላዊ ኮሚቴው አባል ይሆናሉ ብሎ ዘግቦ ነበረ። የፋኖ ኃይሎችን ለመከፋፈልና በአደረጃጀቶች ውስጥ ልዩነት ለመፍጠር ከዚህ ቀደም በርካታ ጥረቶች ሲደረጉ እንደነበር አይዘነጋም። አሁን ላይ መላው የአማራ ሕዝብ በጉጉት የሚጠብቀው የአደረጃጀቶቹ አንድ መሆንን ነው። ይህም እውን ለመሆን ከጫፍ ደርሷል ተብሏል። አሁን በሚመሰረተው የፋኖ አንድነት ድርጅት ውስጥ የአማራ ፋኖ ሕዝባዊ ድርጅት መሪ እስክንድር ነጋ አልተካተተም። አራቱ ድርጅቶች ከሳምንት በፊት የአማራ ፋኖ ሕዝባዊ ድርጅትን ለመፋልም መዘጋጀታቸውን ገልጸው እንደነበርም አይዘነጋም። በእንዲህ እንዳለ በአማራ ክልል ሚካኤል በፋኖ ኃይሎች እና በአገዛዙ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የአገዛዙ ኃይሎች በሁሉም የጎጃም ቀጠናዎችና በደቡብ ጎንደር ባደረግኩት ውጊያ ከዘጠና አምስት በላይ የፋኖ ኃይሎችን እና አመራሮችን ገደልኩ ብሏል። የምስራቅ እዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው እንደተናገሩት በሰሜን ጎጃም ዞን የልማና ዴንሳ ወረዳ ባሉ ቀበሌዎች ውስጥ እርምጃ ወስደናል ብለዋል። ኮሎኔሉ እንዳለው በአዊ ዞን እንዲሁም በደቡብ ጎንደር ዞን ሰዴ ሙጃ ወረዳ ውስጥ ባሉ ቀበሌዎችና በፎገራ ወረዳ ባሉ ቀበሌዎች ድል አድርገናል ሲል ነው የተናገረው። የፋኖ ኃይሎች በበኩላቸው የአገዛዙን ስብሰባ የበተነ ጥቃት በመፈጸም የራሳቸውን ሕዝባዊ ስብሰባ ማድረጋቸውን ገልጸዋል። ዛዙ ሰራዊት በዘመቻ ሪፖርቱ ላይ እንዳቀረበው በዚህ ያደረኩት ባለ ውጊያ በስሜ ዘርዝራቸውና የፋኖ አመራሮች ያላቸውን ግለሰቦች ጨምሮ ዘጠና አምስቱን ገድ የሀያ ዘጠኛ ቆሰልኩ ብሏል። ተሽከርካሪ፣ ፈንጂ፣ የጦር መሳሪያዎችን ከፋኑ ኃይሎች ማረኩ ሲል ማሳውቋል። በዚህ ውጊያም ከመከላከያ ሰራዊቱ ምን ያህል ጉዳት እንደደረሰ አልተገለጸም። ፋኖ ኃይሎች በበኩላቸው በካምፕና ወታደራዊ ማሰልጠኛ ላይ ጥቃት ማድረሳቸውን፣ ስብሰባ እንዳይካሄድ ማድረጋቸውን፣ ወታደራዊ ተሽከርካሪዎችን ማውደማቸውን ይገልጻሉ ከባህር ዳር በቅርብ ቀት ላይ በምትገኘው መሸንቲ ሊደረግ የነበረን ስብሰባ ጥቃት በመክፈት መበተናቸውን የሚገልጹት የፋኖ ኃይሎች የአዊ ዞን ቀጠናን ጨምሮ በተለያዩ ስፍራዎች ደግሞ ማህበረሰብን በማሰባሰብ የራሳቸውን ስብሰባዎች ማድረጋቸውን አሳውቀዋል። በክልሉ በሰሞኑ ጠንካራ ውጊያ ከተደረገባቸው አካባቢዎች ውስጥ በጎንደር አርማጭሆ፣ በጎጃም ዲማ ጊዮርጊስ ቀጠናዎች የተደረጉት የሚጠቀሱ ናቸው። ታች አርማጮ በነበረ ውጊያ በርካታ የመንግስት ኃይሎችን ገደልን ሲሉ የገለጹ ሲሆን ከዳባት ቅርብ ርቀት ላይ ወቅን ደግሞ በድንገተኛ ጥቃት ወታደራዊ ተሽከርካሪዎች ላይ ጭምር ጉዳት ማድረሳቸውን ነው የፋኖ ኃይሎች የተናገሩት። ዛሬና ትናንት በጎጃም ቀጠና ሰከላ ከግሸና አባይ ቅርብ ርቀት ላይ ባለ ስፍራ ምዛኙ የመንግስት ኃይሎች እንደ ካምፕ የሚገለገሉበትና የሚሊሻ አባላት ስልጠና የሚወስዱበት ቦታ እንደሆነ በተነገረለት አካባቢ ላይም ጥቃት መፈጸማቸውን ገልጸዋል። ዛሬም በአማራ ክልል ንጹሐንን እየቀጠፈ የሚካሄደው ጦርነት ፖለቲካዊ መፍትሄ ያገኝ ዘንድ የሚቀርበው ጥሪ እንደቀጠለ ነው። ፖለቲከኛው ታዬ ደንደአ አርበኝነት እያጭበረበሩ በህዝብና በአገር ኪሳራ መነገድ አይደለም ሲሉ ተናገሩ። ትናንትና በተከበረው የጣሊያን ጦር ባድዋ ድል የደረሰበትን ሽንፈት ለመበቀል ከአርባ ዓመታት በኋላ ኢትዮጵያን የወረረበት ሆኖም በጥንታዊ የኢትዮጵያ አርበኞች የአምስት ዓመታት መራራ ትግል ተሸንፎ የወጣበት ሰማንያ አራተኛው የድል በዓል ተከብሯል። ቀድሞ የኢትዮጵያ አርበኞች ሉዓላዊነትን ለማስከበር ወራሪንም ለመመከት ባደረጉት ተጋድሎ ሲዘከሩ የዘመኑ የአገዛዙ ኃይሎች ግን ሚሊዮን ገዳይ ጦርነትን በራ በሚሰቃየው የራስ ሕዝብ ላይ በማወጅ ሀገር ዳር ድንበርን በማስደፈርና ቆርሶ በመስጠት የጎረቤት ሀገር ጦር በድሮን ጭምር የአገሪቱን ሕዝብ እንዲገድል በመፍቀድ የሚታወሱ ሆነዋል። የሀገሪቱ ርዕሰ ብሔር ታዬ አጽቀሥላሴ በዚህ የድል በዓል ላይ ባደረጉት ንግግር ጽንፈኛና ጽንፈኞችን ሲያወግዙ የተሰሙ ሲሆን የሚያውኩንና የሚያተራምሱንን መስመር እናስይዛቸዋለን ሲሉም የዛቱበት መድረክ ሆኗል። ጠቅላይ ሚኒስትሩ ባጋሩት መልእክትን በደም የተከበረው የኢትዮጵያ ነፃነት የቀደመው አርበኝነት ነው የአሁኑ አርበኝነት ደግሞ ከብልጽግና ጎን መቆም ነው ያሉ ሲሆን ራሳቸውን አርበኛ አድርገው ባቀረቡበት በዚህ መልእክታቸው ኋላ ቀሮች ነን ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ አክለውን በቀደሙ አባቶች ታሪክ ካለም ፊት ቀና ብለን እየሄድን ነው ሲሉ ተናግረዋል። ከዚህ የድል በዓል ጋር በተያያዘ ቶታ የድንዳ ባስተላለፉት መልእክት አርበኝነት እንደ አቡነ ጴጥሮስ ለነፃነት፣ ለአንድነት ለአገር ክብር በጀግነት ዋጋ መክፈል እንጂ እያጭበረበሩ በሕዝብና በአገር ኪሳራ መነገድ እንዳልሆነ መታወቅ አለበት ሲሉ መልእክታቸውን አስተላልፈዋል። የሁለተኛው ክፍለ ዘመን ራሷን አሳልፋ ለቀኝ ግዛት የሰጠች ሀገር ሲሉ የተለያዩ ዓለም አቀፍ የሚዲያ አውታሮች በኢትዮጵያ የኢኮኖሚ ወቅታዊ ሁኔታ ላይ ይዘዋቸው የወጡት ዘገባዎች ያሳያሉ። የብልጽግናው መንግስት የውጭ ዜጎችን ይዞታ ባለቤትነት የሚፈቅድ ረቂቅ አዋጅ በሚኒስትሮቹ አጽድቋል። የምስራቅ አፍሪካን ጉዳይ አጀንዳ ያደረጉ አውታሮች ይህን ረቂቅ አዋጅ የኢኮኖሚ ቀኝ ግዛት ሲሉ ገልጸውታል። ኢትዮጵያ በቀኝ ግዛት ያልተገዙ ሁለት የአፍሪካ ሀገሮች መካከል አንዷ ብትሆንም በ21ኛው ክፍለ ዘመን የኢኮኖሚ ቀኝ ግዛት ላይ ልትወ ወድቅ ነው ሲሉ ስጋታቸውን አስቀምጠዋል። በቀኝ ግዛት ውስጥ ያለፉ የአፍሪካ ሀገራት ከማንነት ውዝግባቸው በተጨማሪ የሀገራቸው ሀብትን በገዢዎቹ ዜጎች ስር የወደቁ ናቸው። በሚኖሩበት ሀገር እንደ ሁለተኛ ዜጋ ተቆጥረው ሀብትና ንብረትን የማካበት አቅማቸው ተዳክሞ የገዢዎቻቸው ካዝናን ሲያደልቡ ይኖራሉ። ኢትዮጵያ ይህ አሁን ጸደቀ የተባለውን አዋጅ ተግባራዊ ከሆነ ተመሳሳይ እጣ ፋንታ ሊጠብቃት እንደሚችል የኢኮኖሚ ባለሙያዎችን ዋቢ ያደረጉ እነዚህ ዘገባዎች አስነብበዋል። የኢትዮጵያ የሚኒስትሮች ምክር ቤት ጉባኤ ባካሄደው አርባ አራተኛ ጉባኤ ቁልፍ የኢኮኖሚና የንግድ እርምጃዎች በማለት የተጠሩ ረቂቅ አዋጅን በዚህ ሳምንት አጽድቋል። ኢትዮጵያ ትልልቅ ተቋማትና ዝቅተኛ የማህበረሰብ ክፍል የማዕከል አገልግሎት ሲሰጡ የነበሩ ተቋማት የውጭ ኢንቨስተሮችም እንዲሳተፉባቸው በማድረግ በደቀቀ ኢኮኖሚ የሚገኘውን ሕዝብ እንደ መቅበር ነው የሚል ትችትም ቀርቦበታል። ሆኖም አሁንም የውጭ ሀገራት ዜጎች ኢትዮጵያ ውስጥ ባለሀብት እንዲሆኑ አሁን በሩ ተከፍቶላቸዋል። ኢትዮጵያ ለዜጎቿ ሳይሆን ለውጭ ሀገራት በሚያመች ሁኔታ እየተገነባች ነው እየተባለችም ነው። ደሃ የምትባል ሀገር ሆና ደሃ የሆነ ዜጋዋ የማይኖርባትና የሀገሪቱ የመግባቢያ ገንዘብም ገበያ ላይ ዋጋ እንዳይኖረው የሚያደርጉ አዋጆችና ፖሊሶች መጽደቃቸውን በሀገሪቱ ዜጋ ላይ ፈተናውን ጨምሮበታል። ብልጽግናው መንግስት በበኩሉ አሁን ለህዝብ ተወካዮች ምክር ቤት ለጋ ወጣት ክርክር የሚመራው ረቂቅ በመንግስት የተቀረጸ ለኢንቨስትመንት እና ለከተማ አድሳት አበረታች ነው። ይህም ለረጅም ጊዜ የሚስተዋለውን የመኖሪያ ቤት እጥረት ለመፍታት ዲያስፖራዎችና የውጭ ኢንቨስትመንት ለመሳብ እና በኮንስትራክሽን ተዛማጅ ዘርፎች የስራ እድል ለመፍጠር ያለመ ነው ሲል ያስተባብላል። ምክር ቤቱ የዜጎችን የመሬት ባለቤትነት መብት በማስጠበቅ የውጭ ኢንቨስትመንትን ለመሳብ የተደረገ ጥንቃቄ የተሞላበት እርምጃ ነው ሲልም ያሞካሻል። እርምጃው የቤቶች ልማትን የሚያበረታታ ተደራሽነትን፣ ለማሻሻል አቅርቦትን ከፍላጎት ጋር ለማጣጣምና ትርጉም ያለው የስራ እድል ለመፍጠር ያስችላል ሲልም ለአገሪቱ ጥቅም ሲባል ነው ለማጽደቅ የተፈለገው ሲል ይገልጻል። ሆኖም የኢትዮጵያ ብር ከአሜሪካው ዶላር ጋር ሲነጻጸር ዋጋው እያሽቆለቆለ በመምጣቱ የፖሊሲ ከፍተኛ የማይክሮ ኢኮኖሚ ተግዳሮቶች ጋር እየተዋወቀ ነው። የአገሪቱ የኢኮኖሚ ተንታኞች የገበያ ምንዛሬ ዋጋን አሁን ከመደበኛው ዋጋ ጋር በእጥፍ ሊጠጋ ደርሷል። መንግስት ህዝቡ እየደረሰበት ያለውን ችግር እያወቀ እየደረሰ ያለውን የዋጋ ንረት እንዳስፈላጊነቱ ማስተካከያ አድርጎለታል ይላሉ። የገንዘብ ሚኒስትሩ የዋጋ ቅነሳውን ተከትሎ በሰጠው መግለጫ ግን ኢኮኖሚያችንን የሚያዛባና የውጭ ምንዛሬ ቆጣቢ የሆነ ሰው ሰራሽ የምንዛሬ ተመንን ማስጠበቅ አንችልም ብሏል። ምንዛሬ ተመንን ቀስ በቀስ ማስተካከል የኤክስፖርት ተወዳዳሪነትም ማሻሻል ጥቁር ገበያ ልዩነትን ለመቀነስና በመጨረሻም የውጭውን ዘርፍ ለማረጋጋት ይቻላል ሲል የሚቀርብበትን ትችት አስተባብሏል። ይህ በእንዲህ እንዳለ የአብይ አህመድ መንግስት የአዲስ አበባ ነዋሪዎችን አፈናቅሎ የያዘውን መሬት ለተባበሩት አረብ ኢምሬትስ ባለስልጣንና ባለሀብቶች እንዲሁም ነጋዴዎች ሊሸጥ እንደሆነ የተገለጸ ሲሆን ይህንኑ ለማስፈጸም የሚያስችለውን አዋጅ ነው ያጸደቀውም ተብሏል። ሩዋንዳ አሜሪካ የምታባረራቸውን ጥገኝነት ጥያቄዎች ለመቀበል ከፕሬዚዳንት ትራምፕ አስተዳደር ጋር ንግግር መጀመሯን አረጋገጠች። ሆኖም በሁለቱ ሀገራት መካከል የሚካሄደውን ንግግር ገና በጅምር ደረጃ ላይ መሆኑን የሩዋንዳ ባለስልጣናት ተናግረዋል። የፕሬዚዳንት ትራምፕ አስተዳደር የተወሰኑ ጥገኝነት ጥያቄዎችን ወደ ሩዋንዳና ሊቢያ ለመላክ እያሰበ መሆኑን የአሜሪካ የዜና ምንጮች ባሳለፍነው ሳምንት ዘግበው ነበር። ሩዋንዳ ከአሜሪካ ለመቀበል ያሰበችው ስማቸው በወንጀል መዝገብ ላይ የሰፈረባቸው ጥገኝነት ጠያቂዎችና ፍልሰተኞችን እንደሆነና በምላሹም ለጥገኝነት ጠያቂዎቹ ማቋቋሚያ ከአሜሪካ ገንዘብ እንደምትቀበል ዘገባዎቹ አመላክተዋል። ውድና የተከበራችሁ አድማኝ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትትና በመጠየቅ ስናበታለሁ። በመላው ዓለም ለሚኖሩ የሰው ልጆች ሁሉ ሰላም ይሁን። ቸር ያሰማን። ሻሎም